የኢትዮ ቴሌኮም የአክሲዮን ሽያጭ እየተመለከተ ይሆናል። ከዛ አስቀድሞ ለመረጃ ያክል ከ47 ሺህ በላይ ዜጎች የኢትዮ ቴሌኮም 10 በመቶን ድርሻ ስለመግዛታቸው ተገልጿል። መንግስት የኩባንያው 10 በመቶ ድርሻ ይፋ ማድረጉን ተከትሎ ከ10.7 ሚሊዮን በላይ የአክሲዮን ግዢ በዲጂታል መንገድ ስለመከናወኑ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ተናግረዋል። እዚህ ጉዳይ ላይ እንቆያለን። ተጨማሪ ምላሽና ማብራሪያ እንዲሰጡን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እዚህ አሉ። ቀደም ብዬ ያስተዋወቅኳቸው የምጣኔ ሀብት ባለሙያው ዘመዴነህ ንጋቱም በምናነሳቸው ጥያቄዎች ምላሽና ማብራሪያ እየሰጡን የሚቆዩ ይሆናል። ሁላችሁንም እንግዶች አብዝቼ ነው የማመሰግነው። እንኳን ደህና መጣችሁ። አመሰግናለሁ። ፍሬሕይወት እርስ ጋር ነው የምንጀምረው። እንግዲህ እስኪ የኢትዮ ቴሌኮም አክሲዮን ሽያጭ በመንግስት ይፋ ከተደረገ በኋላ ዛሬ ሰፋ ያሉ መረጃዎችን ሲሰጡ ቆይተዋል። በምን ደረጃ ላይ ነው የሚገኘው? ምናልባት ምን ያህል አክሲዮኖች ተሸጡ? ከዜናው ባሻገር ያለው ስሜት እንደምን ይገለጻል? እንዴት ያመሸ ሰለሞን፣ አመሰግናለሁ። እውነት ነው ዛሬ በኢትዮጵያ የካፒታል ገበያ ምስረታና ሂደት ውስጥ እንግዲህ ታላቅ የሚባል ምዕራፍ ነው ብዬ አስባለሁኝ። በይፋ ያሳወቅ ነው ማለት ነው። እንደምታስታውሱት መንግስት የኢትዮ ቴሌኮምን አስር በመቶ ድርሻ ለኢትዮጵያኖች ለመሸጥ ጥቅምት ስድስት ቀን በይፋ አስተዋውቆ ነበር። ይህንን ተከትሎ ከጥቅምት ሰባት ጀምሮ ሽያጩን ስናከናወን ቆይተናል ማለት ነው። ይህን ለማድረግ እንግዲህ በካፒታል ገበያ ባለስልጣን የወጡ ደንብና ስርዓቶችን መሰረት አድርገን ማለት ነው። በዚህም እንደምታስታውሱት የአስር በመቶ ሽያጩ በይፋ የተጀመረው ለኢትዮጵያኖች ነው። ስለዚህ በእነዚህ ጊዜያቶች ውስጥ የመጀመሪያው ምዕራፍ ከጥቅምት ስድስት እስከ ታህሳስ ሀያ አምስት ድረስ የተከናወነ ነው። ስለዚህ ሂደቱን ከገመገመን በኋላ ና እንደዚሁም በካፒታል ገበያ ባለስልጣን ካየን ና የመንግስትን አቅጣጫ ከተቀበልን በኋላ በድጋሚ ለሁለተኛ ጊዜ ደግሞ ተራዝሞ እስከ የካቲት ሰባት ድረስ በአጠቃላይ 121 ቀን ገደማ ሽያጩ ሲከናወን ቆይቷል። 121 ቀን እንግዲህ የስራ ቀንም በዓላትንም ቅዳሜ ና ወዲህንም ጨምሮ ነው። ስለዚህ በሂደቱ እንግዲህ የዲጂታል ግብይት ነው ሲከናወን የነበረው። በቴሌብር አማካይነት ዜጎች የኢትዮ ቴሌኮምን አክሲዮን እንዲገዙ እድል ተመቻችቶ ነው የነበረው ማለት ነው። ስለዚህ በዚህ ጊዜ ውስጥ 47377 ኢትዮጵያኖች አሁን ባለሀብት ሆነዋል ማለት እንችላለን ማለት ነው። ስለዚህ ቀጣይ የሚሆነው በካፒታል ገበያ ባለስልጣን ባስቀመጠው ስርዓት መሰረት የምዝገባ ሂደት ነው የሚከናወነው። አብዛኛው መስፈርት ያሟሉ በመሆኑ በሙሉ እናጠናቀቃለን ብለን እናስባለን። በዚህ ሂደት ውስጥ እንግዲህ አጠቃላይ የተሸጠው የሼር መጠንን ስናየው 10.7 ሚሊዮን ሼሮች ተሸጠዋል። በገንዘብ ካየነው ወደ 3.2 ቢሊዮን ማለት ነው። ስለዚህ ይሄ በዋናነት ቀደም ብዬ እንደገለጽኩት መንግስት ይሄንን ያደረገው እንደምታውቀው አካታችንና እንደዚሁም ዘላቂነት ያለው የተረጋጋ ኢኮኖሚ ለመገንባት በርካታ የኢኮኖሚ ማሻሻያዎች እያደረገ ነው። ከዚህ መካከል የሚጠቀሱት የካፒታል ገበያ መመስረቱና ያንን ተከትሎ ደግሞ በአክሲዮን ገበያ ላይ ዜጎች ተሳታፊ እንዲሆኑ በዛ ሂደት ውስጥ ተጠቃሚም እንዲሆኑ ለማድረግ ነው። ዋናው የዚህ አላማ ሰፋ ያለው ማህበረሰብ በዚህ ሂደት ውስጥ እንዲሳተፍ ተካታች እንዲሆን በማሰብም ጭምር ነው። በዲጂታል የሚያደርግ ነው። በቀጣይ የሚሆነው እንግዲህ ኩባንያችን ሊስትድ ይሆናል። ያ ማለት ደግሞ ምን ማለት ነው? የገዙትን አክሲዮን የመሸጥ እንደዚሁም የመግዛት የመለዋወጥ እድል የሚፈጠርበት ነው ማለት ነው። ስለዚህ ግብይቱንም ስናደርገው የአክሲዮኑን በዲጂታል ማድረጋችን ወደ ስቶክ ማርኬት ስንሄድ ይህንን ባህል እያዳበረ እንድንሄድ ትልቅ እድል ፈጥሯል ብለን እናስባለን። ከቁጥርም አንጻር ካየኸው እኛው እንደምታስታውሱት የአንዱ የሼር ዋጋ ሶስት መቶ ብር ነው የነበረው፣ በጣም ዝቅተኛ ማለት የሚቻል ደረጃ እንደዚሁም ደግሞ ከአንድ ሚሊዮን እንዳያልፎ ነው ካፕ ተደርጎ ነው ሽያጩ ሲከናወን የነበረው። ይህ በዋናነት ሰፋ ያለውን ማህበረሰብ ለማሳተፍ በማሰብ ነው። አሁንም ተሸጧል ወይም ደግሞ 47377 ኢትዮጵያኖች ተሳትፈውበታል ያልነው በአብዛኛው ወደ 30 ሺህ የሚሆኑት ከ33 ዝቅተኛ የሚባለው የአክሲዮን መጠኖች ብዛቶች ማለት ነው እስከ መቶ ውስጥ ባለው 30 ሺህ የሚሆኑት ናቸው የገዙት። ስለዚህ ዋናው የተሰጠን የነበረው አንዱ ትልቁ ዓላማ በመላው ሀገራችን በተለያየ የኑሮ ደረጃ ላይ ያሉ ዜጎችን ማሳተፍ የሚቻልበት በዲጂታሉ እንደዚሁ እንዲሳተፉና በቀጣይ ስቶክ ማርኬትም ላይ እድል እንዲኖራቸው የማበረታታት ጉዳይ ነው የነበረውና ስለዚህ ሂደቱ ይሄን ይመስል ነበረ። ጥሩም ነው። የ2025 የኢትዮጵያ ዲጂታል ኢኮኖሚ የሚገነባበትን አንደኛው ምዕራፍ እና እቅዶችን በተከተለ መንገድ መተግበሩ በእርግጥም የማክሮ ኢኮኖሚ ሙሉ በሙሉ ትግበራ ላይ ላለችው ኢትዮጵያ ትልቅ ምርታ ይመስለኛል። ቀደም ሲል ቀን ሲሰጡት ከነበረው መግለጫ የተወሰነውን ሀሳቦትን እስኪ እሱን ተከታትለን እንመለስና ጥያቄዎቻችን እንንቀጥል ይሆናል። መጀመሪያው ዙር ከጥቅምት 7 እስከ ታህሳስ 25 ድረስ በሂደቱ ወደ 43848 ዜጎች ተሳትፈዋል ማለት ነው። በዚህ ሂደት ውስጥ 8.7 ሚሊዮን አክሲዮኖችን ቡክ አድርገዋል። ስለዚህ የመጀመሪያው ምዕራፍ 2.6 ቢሊዮን ቡክ ያደረጉበት። በሁለተኛው ዙር ማራዘሚያ ካደረግን በኋላም ወደ 3529 ኢንቨስተሮች 1.8 ሚሊዮን ሼሮችን ገዝተዋል እንደዚሁም በገንዘብ ሲተመን ደግሞ ወደ 571 ቢሊዮን ይሆናል ማለት ነው። በድምሩ 47 ሺህ 377 ኢትዮጵያኖች ከኢትዮ ቴሌኮም የ10 ፐርሰንት ድርሻ ውስጥ ወደ 10.7 ሚሊዮን ሼር በመግዛት 3.2 ቢሊዮን ብር በ121 ቀን ውስጥ ሬዝ ማድረግ የተቻለበት ሂደት ነው። ግዙፍ ቁጥር ያለው ህዝብ የተሳተፈበት ይመስላል። እንግዲህ 10.7 ሚሊዮን በላይ የሚሆነው ህዝብ የአክሲዮን ግዢውን በዲጂታል መንገድ ማከናወኑ ምናልባት የተሳተፈውን መጠን፣ የሂደቱን መጠን ምን ያክል ፍትሐዊ ነው ብለን መግለጽ እንችላለን? በጣም ጥሩ ጥያቄ ነው ሰለሞን። ያው እየገነባን ያለነው ዲጂታል ኢኮኖሚ ነው። ስለዚህ ዲጂታል ኢኮኖሚ በአንድ ጀንበር የሚገነባ አይደለም። ማለማመድ፣ እንደዚሁም ደግሞ ግንዛቤ መፍጠር ያስፈልጋል። እንደምታስታውሰው እንግዲህ ቴሌብር ከተጀመረ አሁን ከሶስት ዓመት ተሻገረ ወደ 52 ሚሊዮን የሚሆኑ ደንበኞች አሉት ይሄ ማለት ለዲጂታል ኢኮኖሚ ግንባታ በቀን 7.6 ቢሊየን ብር ነው ቴሌ ብር በቀን አሁን ላይ እያስተናገደ ያለው ከዚህ ውስጥ ወደ 38 ፐርሰንት የሚሆነው ሰርኩሌት ነው የሚያደርገው ምን ማለት ነው ካሽ ሳያደርገው ወደ ጥሬ ገንዘብ ሳይቀይረው ግብይት የሚያደርግበት ነው ማለት ነው ይሄ የዲጂታል ኢኮኖሚው ግንባታችን ከእለት ወደ እለት በእጅጉ እያደገ ነው ማለት ይቻላል የ47 ሺህ 377 ዜጎች መሳተፍም እንደዚሁም በአክሲዮን ግዢና እንደዚሁም በዚህ ዙሪያ ላይ ባለው የኢኮኖሚ ግንባታ ላይ ያላቸውም ግንዛቤ እያደገ ነው ብለን ልንወስደው እንችላለን ማለት ነው። ይሁንና ግን አሁንም ብዙ መስራት ይጠበቅብናል። ማኅበረሰባችንን ብዙ ማሳወቅ፣ ግንዛቤ መፍጠር በጣም በእጅጉ ይጠበቅብናል። ግን ከመጣንበት ሂደት አንጻር ካየ ነው። በተለይ የዲጂታል ግብይትን ስርዓት እየገነባን እንደዚሁም ባህሉን እያዳበረን ከመጣንበት ጊዜ አንጻር ካየኸው እኔ በግሌ ብጠይቀኝ በጣም ጥሩ ነው ብዬ ነው የምወስደው፣ በጣም ጥሩ ነው ብዬ ነው የምወስደው እና ገንዘብ ከባንክ ትራንስፈር አድርገው ቴሌብር ላይ ያስገብተው አክሲዮኑን ለመግዛት ያደረጉትንም ጥረት ሳላደንቅ ማለፍ አልፈልግም። ይሄ በጣም አስፈላጊ ነው ብለን የምናስበው ነገ ስቶክ ማርኬት ላይ ስንሄድ በዲጂታል ነው የምንገበያየው። ስለዚህ ይሄንን ባህል ያልገነባ ዜጋ ከስቶክ ማርኬቱ ተጠቃሚ ለመሆን ይቸገራል ብዬ አስባለሁ። ስለዚህ አንዳንድ ጊዜ ያለመድነው ነገር ከመሆኑ ጋር ተያይዞ ባይሆን ልንል እንችላለን፣ እንደዚህ አይነት ጥያቄ ልናቀርብ እንችላለን። በቀላሉ በወረቀት በቼክ ከፍዬ ብገዛ የሚል ጥያቄ ሊነሳ ይችላል። ጥያቄው እንደ ጥያቄ ተገቢ ሊሆን ይችላል። ግን ነገ ስቶክ ማርኬት ላይ እንዲገበያ የምንፈልገው በካፒታል ገበያ ስርዓት ውስጥ በርካታ ትሩፋቶች አሉ። ከዛ ተጠቃሚ እንዲሆን እንፈልጋለን፣ በከተማ በገጠርም ያለው ማህበረሰብ። ስለዚህ ይሄንን ባህል እያጎለበት መምጣት አለብን፣ ግንዛቤ ማስጨበ ስራዎችን በሰፊው መስራት አለብን ብያስባል። የገንዘብ ትራንዛክሲ ሲደረግም ኢትዮ ቴሌኮም ላይ ማህበረሰቡ ያለው አመኔታ ከፍ እያለ ስለመምጣቱም የሚያሳይ ይመስለኛል። እውነት ነው፣ ቁጥሮቹ አኳያ ፍሬዎት ይጠብቁናል። ጥያቄ የምጣኔ ሀብት ባለሙያው ዘመዴነህ ንጋቱ በገታ መስመራችን አሉ። ለጊዜዎት በድጋሚ አብዝቼ ነው የማመሰግነው። ዘመዴነህ እንግዲህ ኢትዮ ቴሌኮም 10 በመቶ ድርሻው ለህዝብ ሽያጭ ይፋ አድርጓል። ፍታዊ የሀብት ክፍፍል የሚባለውን ጥያቄ ላነሳ ነው ለእርሶ እና ያለው ጠቀሜታ ከዚህ አኳያ ፍታዊ የሀብት ክፍፍል በዜጎች መካከል ወይ ደግሞ በአክሲዮን ሽያጩ መካከል እንዲኖር በማድረግ በኩል ሊኖረው የሚችለው ሚና መገለጫ ነጥቦች ማንሳት ይቻል ይሆን? በመጀመሪያ እዚህ እንዲገኝ ስቱዲዮ እንዲገኝ ስለተጋበዝኩ አመሰግናለሁ። በእውነት ዛሬ እንግዲህ ለኢትዮጵያ ካፒታል ማርኬት ታሪካዊ የሆነ ማይልስቶን ነው ማለት ይቻላል። የኢትዮ ቴሌኮም ሼሩን ለህዝብ ሸጦ እንደዚህ ይፋ ማድረጉ ብዙ ጊዜ ስንመኘው ለብዙ ዓመት የኢትዮጵያ ካፒታል ማርኬት ሲቋቋም ማንገባያ ይመጣል መጀመሪያ ስንል ስንመኘው የነበረውን ዛሬ በድርጊት አይተነዋል እና እንግዲህ ይህንን እዚህ ላደረሱት ለሲዮዋም ለማኔጅመንት ቲሙ ለሁሉም እንኳን ደስ ያላችሁ ኮንግራጁሌሽን በማለት መጀምራለሁ። ላልከኝ ጥያቄ ፍታዊ እንደምታውቀው እናንተም ጋዚ ስንቀርብ ብዙ ጊዜ የምናወራው የምንነጋገረው አንዱ ስለ ካፒታል ማርኬት እኔ፣ ሙሉ ጊዜ የማነሳው ምንድን ነው፣ ኢትዮጵያ ውስጥ በጣም ብዙ ሀብት እየተፈጠረ ነው እያደገ ነው። ግን ፍታዊ የሆነ የሀብት ክፍፍል እንዴት ነው የምናመጣው? የሚል ሙሉ ጊዜ የሚነሳ ጥያቄ ነው። እና ዛሬ ለ47 ሺህ ኢትዮጵያኖች ኢትዮ ቴሌኮም ሼሩን መሸጥ ሰክሴስፉል ስኬታማ በሆነ መንገድ መሸጡ ትልቅ ዜና ነው። የሚያበረታታም ነው። ይህንን የምልበት አንዱ ምክንያት ምንድን ነው፣ ኮርስ ኢትዮ ቴሌኮም በጣም ትልቅ ድርጅት ነው። የምንተማመንበት ድርጅት ነው። በአፍሪካ ውስጥ ባልሳሳት፣ እንግዲህ ሲሆ ያስተካክሉኛል፣ ሁለተኛው ትልቁ ነው። በሀገር ደረጃ እንደውም ትልቅ ነው የሚባለውና ለህዝቡ ሼር ለሚገዛው አክሲዮን ለሚገዛው የሚያስተማመን ድርጅት ነው። አትራፊ ድርጅት ስለሆነ ይሄ እኛ ህዝቡ ሼር ሲገዛ የማስተማር የማስተማመን ያስፈልገዋል መጀመሪያ ላይ እንዲህ ያለ ድርጅት ቢወጣ ብለን ስንጠብቀው የነበረውና ፍታዊ ፍትሐዊ ሀብት ክፍፍል የሚለውንም ደግሞ በድርጊት በድርጊት እያሳየን ስለሆነ ትልቅ ዜና ነው ማለት ነው። እንዳልኩ ወደፊት እኛ አሁን ብዙ ሀገር ስንሰራ የምናየው ነገር ነው። እንደዚህ ያሉ ዩቲሊቲ ይባላል ቴሌኮሞች አይደለም ብዙ ሰው ትልልቅ የጡረታ ፋንዶች የግለሰቦች እንዲህ ያለ አክሲዮን የሚገዙት ስለሚተማመኑበት ነው። ለብዙ ዓመት የነበረ ድርጅት ብቻ ሳይሆን ወደፊት የሚቀጥል ድርጅት ስለሆነ አስተማማኝ ስለሆነ ና ይሄ ኢትዮ ቴሌኮም አገሪቱ የምታፈራውን ሀብት በኢትዮ ቴሌኮም በኩል ደግሞ የምታፈራውን ሀብት ከሕዝቡ ጋር እየተካፈልን ነው። ሕዝቡ እኔም ድርሻዬ ነው ኢትዮጵያ ሁልጊዜ አድጓል በምንልበት ጊዜ የኔስ ድርሻ የሚለውን ጥያቄ መልስ በድርጊት መልስ እየሰጠ ነው የሚለው ነውና ይሄ ትልቅ ትልቅ ማይልስቶን ያልኩት ለዚህ ነውና እንግዲህ ለወደፊቱም ለሚመጡት ከዚህ በኋላ ሸር ለሚሸጡትም ድርጅቶች ትምህርት ይሆናል። እንዴት አድርጎ ነው ኢትዮ ቴሌኮም ፓዮኒር ነው፣ ፈርቀዳጅ ነው ማለት ነውና ዛሬ እንግዲህ ትልቅ ትርጉም አለው ምለው ለዚህ ነው። ይህን ጥያቄ ሳነሳ ምናልባት ሰፊ ማብራሪያ ይኖረታል ብዬ ስላሰብኩኝ ነው። በሀገራችን የካፒታል ገበያ ስርዓት ተዘርግቶ እንግዲህ ሰፊ እንቅስቃሴ እየተደረገበት ያለ ይመስለኛል። ኢትዮ ቴሌኮም የጀመረው በተለይ አክሲዮን ሽያጭ በዚህ ደረጃ ማቅረቡ የካፒታል ገበያ ስርዓቱ እንዲስፋፋ በማድረግ ረገድ በምጣኔ ሀብታችን ላይ ተጨባጭ የሆነው ጉዳይስ ምንድን ነው? አንደኛ በኢኮኖሚ ላይ ከፍተኛ ሚና ያለው ድርጅት ነው፣ እንደምታውቀው በጣም ትልቅ ድርጅት ነው። ግን ስፔሲፊካሊ የካፒታል ማርኬቱን በተመለከተ እንደምታውቀው ከሁለት ወር በፊት የኢትዮጵያ ሴኩሪቲ ኤክስቼንጅ ወይም ስቶክ ኤክስቼንጁ ተመርቋል፣ ስራ ጀምሯል። ብዙ ጊዜ እንዲህ ያሉ ነገሮች ትልቅ ኢኒሽቲቭ ሲጀመሩ አብሮት መጀመሪያ ላይ የሚመጡት እንደ ኢትዮ ቴሌኮም አይነት ድርጅቶች ሲሆኑ ለካፒታል ገበያው ስኬታማኖች ሰክሴስ ከፍተኛ ዲተርሚኒንግ ፋክተሮች ናቸው እና እንዳልከው ነው። ሁለተኛ ነገር የኢትዮ ቴሌኮም ዛሬ ያቀረበው 3.2 ቢሊዮን ብር በቅርብ ጊዜ ገበያ ላይ ወጥቶ ሰው የሚገዛው የሚሸጠው ይሆናል። እንደምታውቀው እኛ እኔ ዛሬ የሲቢ ካፒታል የመጀመሪያ እንግዲህ በቅርብ ጊዜ የዛሬ ወር ላይሰንስ ተሰጡ፣ ሙሉ ፈቃድ ተሰጥቶን አክሲዮን ለመግዛት ለመሸጥ፣ ኢንቨስትመንት ባንክን ለመስራት ፈቃድ ተሰጥቶናል። ስለዚህ አሁን ይሄ ኢትዮ ቴሌኮም ዛሬ ሼራችሁን ለገበያ በሚያቀርቡበት ጊዜ ሲቢ ካፒታል ለህዝቡ ለህዝቡ ደግሞ በየቀኑ በጣም ዘመናዊ በሆነ መንገድ ቴክኖሎጂን በመጠቀም ቅድም ሲ እንዳሉት ዲጂታይዜሽን ኢትዮጵያ በሰፊው የተስፋፋ ነው። እኛም አሁን ለህዝቡ የኢትዮ ቴሌኮምን ሼር በየቀኑ እንዲገዛ እንዲሸጥ ኦሬዲ መስመር ዘድግተናል፣ ስትራቴጂ አውጥተናልና ህዝቡ ተደራሽነት እንዲኖረው ነው። በአንድ በኩል በብዙ ሺ ቅርንጫፎች ላይ የኢትዮጵያ ንግድ ባንክ ላይ ለምሳሌ እየሄዱ እንዲገዙ ማድረግ እንችላለን። ግን ሞስሊ ወደፊት በቴክኖሎጂን በመጠቀም የቴሌፎን ስልክህን በመጠቀም መግዛት መሸጥ እንድትችል በተለይ ወጣቱ በጣም ቴክሳቪ ነው። አሁን ግን ለሌላውም ቢሆን ቴክኖሎጂ ነው የምንጠቀመው። አንደኛ ኤፊሽንት ነው በጣም ፣ ሁለተኛ ደግሞ ኮስት ወጭን የሚቀንስ ሲስተም ነው እየዘረጋን ያለው ነው እና እንዳልኩ ለኛም ትልቅ ዜና ነው፣ ለኛ ትልቅ ደስታ ነው። የኢትዮጵያ ቴሌኮም እንደዚህ መምጣቱና ለኢትዮጵያ ካፒታል ማርኬትስ ግን በቃ ትልቅ መሰረት የሚሰጥ ለስኬቱ ከፍተኛ ኮንትሪቢሽን የሚያመጣው የኢትዮ ቴሌኮም ዛሬ ስራ ላይ ሼር ላይ መሸጡ እንዳልኩ ሲታለም የነበረውን ዛሬ ኢትዮጵያ ሴኪሪቲ ኤክስቼንጅ ላይ ይሸጠለው ሼር እየተገዛ እየተሸጠ ነው ለሚለው ትልቅ ትርጉም አለው ማለት እና በዚህ አይነት ብናየው ጥሩ ይመስለኛል። መልካም ዘመዴና ይጠብቁኛል። ይህን የመጨረሻ ጥያቄ ላድርገው፣ ወይዘሪት ፍሬወት ምናልባት የቀጣይ ሂደቱ አሁን እንግዲህ ሰፊ ቁጥሮችን እያነሳ ነው 47 ሺህ በላይ ዜጎች 10 በመቶ ድርሻ መግዛታቸው፣ ከነዛ ውስጥ ደግሞ 10.7 ሚሊየን በላይ የሚሆኑ ዜጎች ደግሞ በዲጂታል መንገድ መፈጸማቸው የቀጣይ ሂደቶችን በምን አይነት መንገድ ያመላክት፣ ምን ይጠበቃል? ምናልባት ከህዝብ ተጠቃሚነት አንጻር ምናም ሊያነሱት ይችላሉ። አመሰግናለሁ ሰለሞን። በቀጣይ እንግዲህ አሁን እንደገለጽ ነው 10.7 ሚሊየን ሼር ነው የተሸጠው። አሁን የገዙት የ47377 ፖቴንሻል ኢንቨስተሮች መብት እንዲጠበቅ አድርገን ወይም ተጠብቆ የቀሩት ሼሮች ደግሞ የሚሸጡባቸውን ሁኔታዎች እናመቻቻለን። ይህንንም ለህዝብ ይፋ እናደርጋለን። አሁን ላይ ሼሩን ለገዙ ባለሀብቶች፣ ኢትዮጵያኖች ደግሞ በቀጣይ እንዳልኩ ኩባንያችን ሊስት ወደ መሆን ፕሮሰሱን ጀምሯል። ስለዚህ እነሱም ደግሞ የገዙትን አክሲዮን መሸጥ መግዛት መለዋወጥ የሚችሉበትን እድል ነው የምንፈጥረው፣ ማለት ነው። እነዚህን ሁሉ በሂደት እያሳወቅን እንቀጥላለን ማለት ነው። የቀሩን በጣም ጥቂት ስራዎች ናቸው። ለባለድርሻዎች ለእያንዳንዳቸው መረጃዎችን እንልካለን። ባለቤት መሆናቸውን ማረጋገጫ እንደዚሁ ያው ቀደም ሲል እንደምናደርገው ያው ዲጂታል ኢትዮጵያ እያለን ያው ሰርተፊኬት አይሆንም ከዚህ በኋላ የሚሆነው ማለት ነው። ዲጂታል መረጃዎችንም እንደዚሁ እንልካለን ማለት ነው። ይሄ ከሚመለከታቸው ባለ ድርሻ አካላት ጋር በዋናነት ከኢትዮጵያ ካፒታል ገበያ ባለስልጣን ጋር ሆነን አጸድቀን መረጃዎችን እንደዚህ ምን ልክ ነው የሚሆነው ማለት ነው። ተጠናክሮ ተጠናክሮ ይቀጥላል ማለት ነው። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ፣ እንደዚሁም ደግሞ የመጣኔ ሀብት ባለሙያው ዘመዴ ነህ ንጋቱ እዚህ ስቱዲዮአችን ተገኝታችሁ ባነሳ ነው የአብይ አጀንዳ ጉዳያችን ምላሽና ማብራሪያ ስለሰጣችሁኝ አብዝቼ ነው የማመሰግነው። በተመልካቾች ስም መልካም ምሽት። እኛም እናመሰግናለን ሰለሞን፣ መልካም ምሽት።